ኢነ ኣፍደለ ዕባድ ላህ የውም ልቅያመቲ አልሐማዱን አሉ። ይህ ሓዲስ ሓዲሱን ሰሒ ኸረጀሁል አልባኒ ፊ ሰሒሒል ጃሚዕ ኢማሙ አልባኒ ፊ ሰሒሒል ጃሚዕ ላይ ይ ሓዲሱን ሰሒሒ ያሉት ዒምራድ ብን ሁሰይን ያስተላለፉት ሓዲስ ነው። የአላህ መልክተኛ ዓለ ሳላት ወሰላም ምን ይላሉ? ነገ ከአላህ ባሮች መካከል ታላቁ የቅያማ ቀን ታላቅ የሚባለው ባሪያ ወይም የበላይ የሆነው ከሁሉም የሚሻለው ባሪያ ሐማድ የሆነው ነው። ወይም አላህን እጅግ በጣም የሚያመሰግን ማለት ነው። ሐማድ ማለት ሙባለጋ ነው። አፍዓል ተፍዲል ነው። እጅግ በጣም አላህን የሚያመሰግን ሲኖረውም ሳይኖረውም ሲመቸውም ሳይመቸውም እንደዚሁም ሲያጣም ሲያገኝም በማንኛውም ሐል ላይ በማንኛውም ሁኔታ ላይ አልሐምዱሊላህ እያለ የሚኖር የሆነ ነው። ለኢንሸከርቱም ለአዚደነኩም ከአመሰገናያችኝ እጨምርላችኋለሁኝ ብሎ አላህ ተናግሯልና። ወማ ቢኩም ሚን ኒዕመቲን ፈሚናላህ፣ እናንተ ጋር ምንም አይነት ጸጋ የለም ከአላህ ቢሆን እንጂ የተቸራችሁት ይላል አላህ። አላህን ከሚያመሰግኑ ሰዎች አላህ ያድርገን። በል አመስግና፣ ምን ትጠብቃለህ? ሰላሙ አሌይኩም ወራሕመቱላሂ ወበረካቱሁ።